ሰላም አለይኩም ወራህመቱላይ ወበረካቱ እንደምን አረፈዳችሁ ትምህርት ሚኒስቴር ሃይማኖት አይነት ጽጽር ጀምሯል ለተማሪዎች ካቀረባቸው ፈተና መካከል ላሳያችሁ በቁጥር 17 ላይ የቀረበ ጥያቄ ነው። እንደዚህ ይላል፦ ክርስቲያኒቲ ስ ዲፈረንት ፍሮም ኢስላም ኢንዛ ቴሌና ኤ ቦት ኦፍ ፌስት ኦፖዚሽን ፍሮም ዘ ቬሪ ቢግኒንግ፣ ማለትም ሁለቱም ከመጀመሪያው ተቃውሞ ደርሶባቸው ነበረ። ቢ አላይ ከክርስቲያኒቲ ኢስላም ዩዝ ጂሃድ ፎር ኢትስ ኤክስፓኒሽን ማለትም እስልምና ጅሃድን ተጠቅሟል ለመስፋፋት ይላል። ሲ ቦዝ ክርስቲያኒቲ ኤንድ ኢስላም አር ሞኖቲስቲክ ክርስትናና እስልምና አህዳዊ ሃይማኖቶች ናቸው ይልና ዲ ክርስቲያኒቲ ጎት ስቴት ሪኮግኒሽን ዋይል ኢስላም ዲድ ኖት ክርስትና ያን ከጀምሩ የስቴት እውቅና አግኝቷል ይላል። ተማሪዎቹ የትኛውን እንዲመርጡ ነው የተፈለገው ነው ቦዝ ፌስድ ኦፖዚሽን ፍሮም ዘ ቢጊኒንግ ማለትም ሁለቱም ሃይማኖቶች ከጅምር ተቃውሞ ደርሶባቸዋል። ኦፍኮርስ የትኛውም ነገር ተቃውሞ ይደርስበታል። እንግዲህ ተማሪዎቹ የትኛውን እንዲመልሱ የተፈለገው የሚለው ምናልባትም ቢ እንዲሉ እስልምና በጅሃድ ተስፋፍቷል የሚለውን በተማሪው ወይም በኢትዮጵያ በአዲሱ ትውልድ ጭንቅላት ውስጥ እንፈጥራለን ከሆነ ክርስትና እዚህ ዓለም ላይ በሰይፍ እየተስፋፋ የመጀመሪያው የዓለማችን ሃይማኖት ነው የሚሆነው። በኢትዮጵያ ታሪክ ስንመጣ ክርስትና ወደ ኢትዮጵያ ሲገባ ግጭት ወይም ጦርነት የፈጠረው ከአይሁድ ማህበረሰብ ጋ ነው። አክሱም ላይ እኮ የአይሁድ ነገስታት ነበሩ እኮ ይሄ አክሱም ኤምፓየር የሚባል እኮ ነበረ። የአክሱምን ኢምፓየር ያፈራረሰ እኮ ክርስትና ነው። በክርስቲያኖችና በአይሁዶች መካከል እንደዚህ ቀዝቃዛና ሞቃት የሆነ ጦርነት በማድረግ ወደ አምስት መቶ ዓመት ቆይተዋል። ለምሳሌ በካቶሊክና በፕሮቴስታንት መካከል በአውሮፓ ላይ ረጅም ጊዜ ጦርነት ተደርጓል። ኦኬ ኢቭን አሜሪካ ላይ አሁን ላይ አሜሪካ በዚህ ዘመን አሜሪካ የሚባሉት ህዝቦች የአውሮፓ ህዝቦች ናቸው። ኦኬ የሌላን ሀገር ወደ አሜሪካ የምትባለው ምድር ላይ በመሄድ እዛ ምድር ላይ የሚኖሩትን ሰዎች በመጨፍጨፍ የራሳቸውን ሃይማኖት በማስፋፋት የሰው መሬት በመስረቅ ሃይማኖታቸውን አስፋፍተው የሚኖሩ አውሮፓውያን ክርስቲያኖች ናቸው። ተግባብተናል። ምናልባት ሲ ደግሞ ቦዝ ክርስቲያኒቲ ኤንድ ኢስላም አር ሞኖቴይስቲክ ማለትም ሁለቱም ሃይማኖቶች አህዳዊ ናቸው? አይደሉም። እስላም ብቻ ነው አህዳዊ። ክርስቲያን በክርስትና ሃይማኖት መድብ ለመልኮት እነዚህ የአማለክት ድልባን ያለበት ሃይማኖት ነው። ኦኬ በስላሴ የሚያምኑ የተለያዩ አማለክቶች ያሏቸው ናቸው። መልሱ ሲ አይሆንም። ዲ ደግሞ ክርስቲያኒቲ ጎት ስቴት ሪኮግኒሽን ለሚለው ክርስትና የስቴት እውቅና አልነበረውም። ኢየሱስ ክርስቶስ ለጣዖት አመላኪዎች ግብር ሲከፍል የነበረ ሰው ነው። ጳውሎስም በድብቅ ከአንዱ አገር ወደ አንዱ ሀገር ሲሄድ ሃይማኖት ሲሰብክ እየተያዘ ሲታሰር የነበረ ሰው ነው። የስቴት እውቅና አላገኝም ክርስትና ከጀምሩ። እንደው ክርስትና የስቴት እውቅና አገኝቷል የተባለው ክርስትና ሃይማኖቱ ሐዋርያት የሰበኩት ከአረማዊ ሃይማኖት ጋር ሪሚክስ ካደረገ ማለትም ከአረማዊ ሃይማኖት ጋር ከተዳቀለ በኋላ አረማውያን ናቸው። ያኔ የስመ ክርስትና ስቴት የመሰረቱት እንጂ ክርስቲያኖች ከጅምሩ ስቴት አልመሰረቱም ነገር ግን ነቢዩ መሐመድ ዓለይ ሰላት ወሰላም ከጅምሩ ስቴትን መስርተዋል ነቢዩ መሐመድ ዓለይ ሰላት ወሰላም ለአማኞች ለጣዖት አምላኪዎች ለክርስቲያኖች ለአይሁዶች ምቹ የሆነች አገር የራሷ ፋይናንስ የራሷ ወታደራዊ ሀይል ማህበራዊ ኢኮኖሚያዊ ፖለቲካዊ ያጠቃለለ መስተጋብር ያለ አገርን ያለውን ስቴትን መመስረት ይችሏል ነቢያችን ዓለይ ሰላት ወሰላም ተገብተናል ክርስትና እስቴትን አልመሰረተም የክርስትና ሰባኪዎች ኢየሱስም ሐዋርያትም ስደተኛ ሰባኪዎች የነበሩ ግብር ከፋይ የነበሩ እንደ ማንኛውም ዜጋ የነበሩ ሰዎች ናቸው ሞነስቲክም አይደሉም ይሄንን ሃይማኖታዊ ንጽጽር በተተኪ ትውልድ ላይ ማምጣት የተፈለገው ለምንድን ነው ምን ያክል ፍርሃት ደርሶባቸው ነው ክርስትና ምን ያክል ፍርሃት ውስጥ ገብቶ ነው ስለዚህ የትምህርት ሚኒስትር እኔ ከሴጋው እፎይ ለይቺ አላዩ እንግዲህ ካሁን በፊት ነቢያችን ሲሳደብ የነበረው የኦርቶዶክሱ ባለሴጋው እፎይ ፈርቶ ነው። በኦርቶዶክስ ተስፋ ከመቁረጥ የተነሳ ኦርቶዶክስ ማህበረሰብ ግልብጥ ብሎ ሀይማኖት ቶ የሚወጣ መስሎት ነው። ስለዚህ እኔ የትምህርት ሚኒስቴርን እንደዚህ አይነት ነገር ለተተኪ ትውልድ ካመጣ ከባለሴጋው እፎይ ለይቼ አላየውም። በጣም እኮ ነው የሚያስቀው። እንዴ ተተኪ ትውልድ ፈጣሪ አንድ ነው ወይስ ፈጣሪ ሶስት ነው የሚለው ነገር በጣም አደገኛ እንደሆነባቸው ስለተረዱ በትምህርት ሚኒስቴር በኩል ተተኪ ትውልዱ በቃለ ስልምና ጥላቻ እንዲኖረው ነው ይዞ እንዲያድግ የፈለጉት። እኛ እንናገር የለም እ በዚህ በሰለጠነ ዘመን በቲክቶክ ዘመን እንደዚህ ስትዋሹ እናጋልጣለን እኮ። ስለ ክርስትና ኢየሱስን ፈጣሪ ነው ብላችሁ እንደምታምኑ ነገር ግን መጽሐፍ ቅዱሳችሁ ላይ ኢየሱስ ነብይ እንደሆነ ተቀምጧል። ኢየሱስ ፈጣሪ ነው የሚለው ከቀሳውስትና ከመነኮሳት እንደመጣ ለህዝቡን ማንናገር ለትውልድ ማናስተምር መስሏችሁ ነው። ይገርማል።